እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማር እና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። እሺ የተወደዳችሁ ቻናላችን ተከታታዮች እንደተለመደው በዝግጅታችን በየቀኑ የምንለቀውን ዝግጅት ዛሬም የተለመደውን ዝግጅት ወደ እናንተ ማድረሳችን ቀጥሏል። ይህም የአማርኛ ቃላት ምስረታ በሚል ቃላትን እየመሰረትንን ለእናንተ ለማንበብና ለመጻፍ ያግዛቸዋል ያሉትን ነጥብ ወደ እናንተ አደርሳለሁ። እሺ በመጀመሪያ ሆሄያቱን ከላይ ወደ ታች ተጽፈዋል፣ እነዚህን እንቆጥራለን። ከዛ በመቀጠል እያንዳንዱን ሆሄ ወይም ፊደል መነሻ በማድረግ ደግሞ ቃል መስርተናል። እሱንም መጀመሪያ ሆሄውን እያንዳንዱን ሆሄ ነጣጥ እየጠራረዋለሁ። ቀጥዬ ደግሞ እየደግሞ በአጋጥሚ ያነባዋለሁ። እንደሱ እያደረግሁ እናንተን ለማንበብ እንዲያግዛችሁ፣ እንዲሁም ደግሞ ለመጻፍ ያግዛችኋል ያሉትን በቀላሉ እንድትገነዘቡት ያግዛል ያሉትን ዝግጅት እንዲሁ አዘጋጅቼዋለሁ። በመጀመሪያ ሆሄውን ወይም ፊደሉን እንቆጥራለን። እሺ ይቺ ጣ ትባላለች። ስለዚህ የዚህ ተነስቼ ከመጀመሪያዋ እስከ መጨረሻው ወይም ከአንደኛው እስከ ሰባተኛው ያለውን እንቀጥላለን እሺ። ጣ ጡ ጢ ጣ ጤ ጥ ጦ። እሺ። ከዚህ በመቀጠል ደግሞ እያንዳንዱን ሆሄ መነሻ በማድረግ ቃላትን እናነባለን። ስለዚህ መጀመሪያ እያንዳንዱን ቃል ቃሉ ላይ ያሉትን ሆህያት ነጣጥዬ እጠራለሁ። በመቀጠል ደግሞ በማጋጠም አነባሉ። እሺ ጠን መነሻ በማድረግ ወይም አንደኛውን ፊደል መነሻ በማድረግ የተመሰረተው ቃል መጀመሪያ ነጣጥዬ ስጠራው ጠር፣ ሙ፣ ስ፣ በአንድ ላይ ጠርሙስ። እደግመዋለሁ። ጠርሙስ። ቀጥሎ ያለው ሁለተኛው ፊደል ደግሞ ጡ። ሁለተኛው ጡ በዚህ የተመሰረተው ቃል ደግሞ ሆሄውን ነጣጥ እየስጠራው ጡ ንቻ በአንድ ላይ ጡንቻ እደግመዋለሁ። ጡንቻ እሺ። ቀጥሎ ያለው ደግሞ ሶስተኛው ፊደል ጢ ጢ። ስለዚህ ይሄን ነጣጥ እየጠራውና ሆሄውን ከዚያ አጋጥሚ ያነባዋል ጢ ሞ ቲ ወ ስ በአንድ ላይ ጢሞቴዎስ። ደግሞ አለው ጢሞቴዎስ። እሺ ቀጥሎ ያለው ደግሞ አራተኛው ማለት ነው፣ አራተኛው ፊደል ጣ ጣ ጣ ት በአንድ ላይ ጣት እደግመዋለው ጣት። እሺ፣ ቀጥሎ ያለው ደግሞ አምስተኛ ፊደል ነው። እሱ ማን ይባላል? ጤ፣ ጤ፣ ጤ ፍ በአንድ ላይ ጤፍ። እደግመዋለው ጤፍ። እሺ፣ ቀጥሎ ያለው ስድስተኛው ማለት ነው። ስድስተኛው ወይም ደግሞ ጥ፣ ጥ፣ ጥ ርስ በአንድ ላይ ጥርስ። እደግመዋለው ጥርስ። ቀጥሎ ያለው መጨረሻው ወይም ደግሞ ሰባተኛው ጦ ጦ። በዚህ የተመሰረተው ጦን መነሻ በማድረግ የተመሰረተው ቃል ጦ ጣ። እደግመዋለው አጋጥሚ የሳንበው ጦጣ። እደግመዋለው ጦ ጣ ቀጥሎ ያለው ደግሞ እንደምታዩት ፈናት የፈዝርያ ከላይ ወደታች እንዴት ተጽፋለች። ስለዚህ በመጀመሪያ እሷን ከመጀመሪያው እስከ መጨረሻው ከአንደኛው እስከ ሰባተኛው እንቆጥራለን። ከዛ በሚያቀጠል ደግሞ ፊት ለፊቱ ላይ እያንዳንዱን ፊደል መነሻ በማድረግ የተመሰረተውን ቃል እናነባለን። እሺ፣ አሁን ከላይ ወደታች ሲቆጥረው ፈ ፉ ፊ ፋ ፌ ፍ ፎ። እሺ ቀጥሎ ያለው ፈ አንደኛው ፊደል ፈ። ከእሷ ፊት ለፊት ያለው ፈን መነሻ በማድረግ የተመሰረተው ቃል ነው። ስለዚህ መጀመሪያ እያንዳንዱን ሆሄ ነጣጥ እየጠረዋለሁ። በመቀጠል ደግሞ በማጋጠም አነባዋለሁ። እሺ ፈ ለ ገ በአንድ ላይ ፈለገ። እደግመዋለሁ፣ ፈለገ። እሺ፣ ቀጥሎ ያለው ፉ ፉ ወይም ሁለተኛው ፊደል ማለት ነው። ፉ ርሽካ በአንድ ላይ ፉርሽካ። እደግመዋለሁ፣ ፉርሽካ። እሺ፣ ቀጥሎ ያለው ደግሞ ሶስተኛው ፊ ፊ ፊ ኛ በአንድ ላይ ፊኛ እደግመዋለሁ ፊኛ። እሺ፣ ቀጥሎ ያለው ደግሞ አራተኛው ፊደል ፋ ፋ። ስለዚህ ፋ ሲ ካ በአንድ ላይ ፋሲካ እደግመዋለሁ ፋሲካ። እሺ፣ ቀጥሎ ያለው ደግሞ ፌ አምስተኛው ፊደል ፌ ፌ ስ ታል በአንድ ላይ ፌስታል፣ እደግመዋለው፣ ፌስታል። እሺ ቀጥሎ ያለው ደግሞ ስድስተኛው ፊደል ፍ ፍ። እሺ ፍ ር ፍ ር በአንድ ላይ ፍርፍር፣ እደግመዋለው፣ ፍርፍር ቀጥሎ ያለው ደግሞ ሰባተኛው ወይም ደግሞ የመጨረሻው የፈ መጨረሻው ፊደል ወይም ደግሞ ሰባተኛው ማን ይባላል? ፎ። ስለዚህ እሱም መነሻ በማድረግ ደግሞ ፎ ጣ አጋጥሜ ሳነበው ፎጣ፣ እደግመዋለሁ ፎጣ። እሺ እያንዳንዱን ነጥብ ከርሰሩን ተከትላቸው በደንብ ብታዩት እና ብታዳምጡት ለማንበብና ለመጻፍ በትክክል ያግዛችኋል። ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ እና ኮመንት በማድረግ